ሰጠች ብላለች ሄሉ ማለት ነው። ለናርዲ እንዲህ ተቆርቋሪ ሆነሻል ማለት ነው። በእርግጥ መጓለድ ቋንቋ ነው። ሁብዬም እህትሽ ናት፣ ናርዲ እህትሽ ናት። ኢትዮጵያዊ ነን፣ አንድ ነው ደማችን ማለት ነው። ምን ማለት ነው የፈለግኩት? ለምንድን ነው ለሁብዬ ተጎርታለች? ትዳሯን አታለች። ለዚያውም ወንድሜን አክስት ያደረገችኝን ሁለተኛ አክስት ልሆን ነው ድጋሜ እንግዲህ አዲስ ልጅ ወደዚህ በረከት ሊመጣልን ነው። በጣም እንደተጎዳች ውስጧ ልቧ ተሰብሯል። ለምን ብለሽ ስለ ሁብዬ ቪዲዮ ሳሰር የቀረሽ? እውነቴን እኮ ነው። ለምን ሳሰር የቀረሽ ማለት ነው። እና የሆነ ምስት አስመሳይ አስመሳይ ናት ሄሉ ማለት ነው። በጣም ምታናድጂኝ እግዚአብሔርንም ግን አሁን እዚ ጋር ወጥተሽ ስለ ናርዲ በጣም እንደተጎዳች ንብረቷ፣ ገንዘቧ እንዳጣች እዛ ጋስ የወንድምሽ ሚስት ናሂ እንደዛ ሲያለቅስ ሳያሳዝንሽም፣ ወንድ ነው ሌላ ሌላ ሊያገባ ይችላል ማለት ነው። ውብዬም ሌላ አታገባም ማለት አይደለም። ትዳሩ ቢፈርስ ግን ፈጣሪም አያርገው፣ የሴጣን ጆሮ ይደፈል። እግዚአብሔርን የጠላት መሳቂያ አያርጋቸው፣ ሰላምን ሁሉ ይመልስላቸውና ወደ ትዳራቸው ይመለሱ። በጣም የምትገርሚው ሄሉ ነሽ። ሄሉ በጣም ትገርም ያለሽ አሁን እዚህ ጋር በጣም እየተቆረቆርሽ በቃ ከጎኗ ደጋፊ አጃቢ አጨብጫቢ እየሆንሽ ያለሽው ከናርዲ ጎን ነው አሁን ላይ ቪዲዮን አዳምጡት ማለት ነው አብረው የዘሩትን እና ኢትዮብ ቻናሏን አወ አስተዋወቀችላት ነው ማለት ነው አስተዋውቂላት እሱ ጣጣ የለውም ደስ ያለው ሰብስክራይብ ያረጋታል ደግሞ ለሰብስክራይብ ለመዳብ ዋይፋይ ማለት ነው ሆኖ ለምንድን ነው ለያሁ ብዬ እንዲ ያልተቆረቆርሽው ትዳሯ ፈረሰ ያላለሹ ሶስት ነው ከሰባት ዓመት እንግዲህ ትዳር ይህም ቤተሰብ ፈረሰ። ወንድሜ ከትዳሩ ተፈናቀል በጣም ያሳዝናል። ውብዬ ተጎርታለች፣ በዚህ ላይ ነፍሰ ጦር ናት ብለሽ ለምን ለሷ እንዲሳት ትቆረቆር ይቀረሽ ማለት ነው። እና የዚህ ትዳር መፍረስ ዋናው መንስኤ እናንተ አራታችሁ ናችሁ፣ በአጠቃላይ ማለት ነው። ነገሩን እሮጣችሁ ማለት ነው፣ ልክ እሮጣችሁ ወደ ናሂ ወደ ሁብዬ ጋ ከመሄድ ለትልቅ ሰው ብታማክሩ፣ ዛሬም ዛሬ ማለት ነው እንግዲህ። ሱራና ኪሩ ማዘራችሁን ይዛችሁ መታችኋል። ለማዘራችሁ ረጅም ነው የከጤ ነገ ይስጠላችሁ። ዩቱብ ላይ ይዛችሁ ከመውጣት በፊት ለምን ለማዘራችሁ ሳታማክሩ ቀራችሁ? ሄሉም ማለት ነው ሮጠሽ ወደ ቤት ይዘሽ የፈለገውን መርጦ ማግባት መኖር ይችላል። አታስገድጁው። እንደውም እዚህ ቤት ትቀመጥ ብለሽ ያኔ ከማለት ለምን ማዘርሽን እዚህ ሳመጭ አሁን ነው እንዴ ታያችሁ ብላለች ሁብዬ። እውነቷን ነው። አሁን ምን ታያችሁ? አሁን ምን ታየሽ? ያኔ አታማክሩም ነበር። ፈጣሪ ግን ነገሮችን በመልካም መንገድ ይሄድና ናሂና ሁብዬ ታርቀው አንድ ላይ ሆነው በቃ ደስታቸው እንዲመለስ ሁላችንም ጸሎት ይሁንልን ስታለቅስ፣ ታሳዝናለች። በአሁኑ ሰዓት ምን እንደሚገጥማት አልናቅ። ነፍሰ ጡር ናት። ይህንን ሳታስቡላት ቀርታችሁ ዛሬ እንግዲህ ስለ ናርዲ መጎዳት እያወራሽ ነው ያለሽው። በጣም ነው የምታሳፍሪው። እኔ ለሁብዬ ምን አይነት ጥላቻ ቢኖርብሽ ነው ማለት ነው፣ በእውነት ምን አይነት ጥላቻ ቢኖርባት ነው? የሆነማ ጥላቻ አላት። እኔ እንደሚመስለኝ ዛሬም በጣም እየተቆረቆረች ንብረቷን፣ ገንዘቧን፣ ድካሟን አረ ባገር ሰው ሀገር ሰርታ መጣ አታለች። አሁን ባዶ እጇ ናት፣ ከጎኗ መሆን አለብን ብለሻልሹ፣ ለናርዲ ነው ለሁብዬ ግን፣ እችን አህል ቃላት ስትናገሪ አይቻላለም። ጭራሽ ምን እያለች ነበር፣ እየሳቀች ማለት ነው እና የገጣጠ ጥርስሽን እያንጋጠጥሽ፣ ምንድን ነው ያለችው? ለእኔም ይቅርታ አድርጋልኛለች፣ ለናርዲም ይቅርታ አድርጋለታለች። አሁን የቀረው አንድ ሰው ነው፣ እሱም ናሂ ነው። አረች ገጠ ወጥናት እግዚአብሔርን ወደ ቅርታ አድርጎ ሌላ ቃላቶቼ እንጂ ማለት ነው በጣም ነው የምታናድደው። እኔ ያናዳኛለች የሁብዬ እምባ እውነቴን ነው። ነገ አንችም ትዳር ይዘሽ ሁላችሁም ታዩታላችሁ ማለት ነው፣ ምን ያህል እንደሚያስለቅስ እንደሚያንገበግብ ትዳር ውስጥ አው በማንኛውም ግጭት ይፈጠራል። በዚህ አይነት ሙድ አይደለም ማለት ነውእና በጣም ነው የምትገርሙት በጣም ነው የምትገርሙት ማለት ነው። አሁን እንግዲህ እራሳቸው ያፈረሳችሁትን ትዳር እንግዲህ እንደምንም ብላችሁ የሰው ትዳር ገንቡ ማለት ነው። ዋሽታችሁም ቢሆን በቃ ዋሽታችሁም ቢሆን እዚህ ጋ እውነትን ግን እየተጋፈጠች ብቻዋን ከፈጣሪ ጋር ያለች ሁብዬና ሁብዬ ናት። እንግዲህ ማዘሯና ፋዘሯ መጥተዋል፣ ለምነዋታል፣ እንቢ ብላለች። የማይቆጨኝን የማልጸጸትበትን ወደፊት መወሰን አለብኝ፣ ለራሴ ጊዜ ማግኘት አለብኝ። እንዲያውም ከዚህ መሄድ አለብኝ ብላለች። እዛ ቪዲዮ ላይ ሰምታችኋት ከሆነ ማለት ነው ለምን ራሴን እያዳመጥኩ አይደለሁም? ያም ይመጣል ያም ይመጣል እያስጨነቁኝ ነው ስላለች ማለት ነው። እና እኔ እንግዲህ ትናንትና የሄሉ ልደት ላይም አይታችሁ ከሆነ ሁብዬ አለመገኘቷ እኔም በጣም ከፍቶኛል፣ ቅር ብሎኛል ማለት ነው። እንግዲህ ሄሉ ያው በአንዳንድ ነገር ብታናድጂንም እንግዲህ መልካም ልደት ይሁንልሽ ማለት እወዳለሁኝ፣ ግን በጣም ጥፋት እያጠፋሽ ነው። ፕራንክ ራሱ ስትሰሩ በጣም ነው ቃላቶችሽ የሚከብዱት። በቃ ከሁብዬ ራቂ። እነኚህ ትዳራቸውን ወንድምሽ ይዞ ይቀመጥ እና እስኪ እንደኔ ስሜቱ የተሰማችሁ አብሶ በሄሉ ንግግር በእውነት አሁንም በጣም እየወገነች በጣም እየደገፈቻት እንደተጎዳች እንደተበደለች ያረገች እያለችው ለናርዲ ነው እንጂ ዛሬም ለሁብዬ ምንም ያህል ምንም ያህል እየተቆረቆረች እንዳልሆነ ተመልከቱልኝ። ምንም ያህል ማለት ነው። በእውነት ታሳፍሪያለሽ። ለወንድምሽ ሚስት እንደዚያ አይገባም። አክስት ላረገችሽ ማለት ነው ናሂ ያለ ደግሞ እንጂ ነገሮች እንዲበላሹ አልፈልግም እያለ የሚነፋረቀው ማለት ነው እና እንደ ሴት አትነፋረቅ። የነፍስ አባትክንም ትላልቅ ሰዎችንም ይዘው ሄደው ትዳርክ ከዚህ የበለጠ በመሀላችሁ ክፍተት እንዳይፈጠር በጊዜ መሰብሰብ ነው ያለብን። ለማንኛውም እኔ የተሰማኝን ስሜት ሁላችሁም ሊሰማችሁ ይችላል። ዛሬም ነገም የምታሸንፈው ሁብዬ ናት ማለት ነው እና እኔን አርዲ አልተጎዳችም እያልኩ አይደለም። ወዳን የሰጠችው ያስገደዳት የለም። ገና በሶሻል ሚዲያ በፎቶ በዚህ በማነው ስሙ ፎቶ፣ ኧረ ስሙን አምጡልኝ ገና በዛ በፎቶ ብቻ በተላከላት በአካልማ ብታየው፣ እኔ እንጃኔ ራሷንም ትሰጣለች አሳልፋ ማለት ነው። እና ናርዲ ብር በመላኳ በመበላቷ አታሳዝነኝም። ማላኪያላት አላት፣ በአካውንትሻ ታስቀምጪ። በእውነት አሳፋሪ አሳፋሪ ነች። ደግሞ ከሌ